የማያውቀው የተጻፈ ስም አለው። ራእየ ዮሐንስ ሳይልቀም ከእርሱ በቀር ማንም አንድ እንኳን የማያውቀው ምን አለ? የተጻፈ ስም አለው። ማን? እግዚአብሔር አምላካችን ክርስቶስ፣ እሱ ብቻ የሚያውቀው ስም አለው። ስለዚህ ነው የምንጠራው ኢየሱስ ክርስቶስ፣ አማኑኤል፣ መዳናን የተገለጡ ናቸው። እርሱ ብቻ የሚያውቃቸው ስሞች አሉ። መጽሐፍ ቅዱስም ይናገራል በደንቢያዙ ራዕይ ዮሐንስ ምዕራፍ 19 ቁጥር 12 ምን የሚል ነው? ከእርሱ በቀር አለ። ከአምላክ በቀር ማለት ነው። አንድ እንኳን የማያውቀው እኮ ነው የሚለው። አንድ እንኳን የማያውቀው ምን አለው? የተጻፈ ስም አለው። ስም አለው ግን ማን ብቻ የሚያውቀው? ማን ብቻ የሚያውቀው ስም አለው። የለውም። እኛ የማናውቀው አለው ማለት ነው። ስለዚህ አንዳንድ ሰዎች አይ እግዚአብሔር ክርስቶስ ነው ይህ ዝም ብሎ እግዚአብሔር ስም አትበሉ፣ ይሄው ነው አይ ዮሐንስ ኩ እጃቸው ላይ ባለ በሳ ስድስት የሚገኝ ቃሉ ከእርሱ በቀር ነው የሚለው። አንድ ስ እንኳን ሌላ የማያውቀው የተጻፈ ስም አለው። ለካ ለካኛ የምናቅ የተወሰነው አይታቸ በውልጋንም ኤልሻዳይ፣ አዶናይ ለምንጠራ የተወሰነውን ነው የእግዚአብሔር ስም ይሄ ብቻ ነው ማለት አይደለም። ስለዚህ መጽሐፍ ቅዱሳዊ የሚናገራል የተጻፈ ስም አለ። ምን ያለው እሱ ብቻ የሚያውቀው ከእርሱ በቀር አንድ ሰው እንኳን የማያውቀው የተጻፈ ስም አለ። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ የእግዚአብሔር ስሞች ማለት እኛ የምናውቃቸው ብቻ ናቸው ማለት አይደለም። ማነው የሚነገረን? መጽሐፍ ቅዱስ እንጨምር። ይህ ብቻ አይደለም። ለምሳሌ ሁላችን የምናውቀው በዚህ በመጽሐፍ ቅዱስ ላይ የሚገኝ ራይ ዮሐንስ ምዕራፍ ሁለት ቁጥር 17 ላይ የምናገኘው ቃል አለ። እንዴት ነው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይልና፣ ድል ለነሳው ከተሰወረ መና እሰጠዋለሁ። ምን ካለ? የተሰወረ እኮ መና ነው። መናው የተሰወረ መና ነው። ድል ለነሳው ከተሰወረ መና እሰጠዋለሁ። ያ ማለት ከእንግዲህ ማንም በልቶት የማያውቀው ይቀጥልና ነጭ ድንጋይንም ሰጠዋለሁ በድንጋዩም ላይ ከተቀበለው በቀር አንድ ስንኳን የሚያውቀው የሌለ አዲስ ስም ተጽፎዋል ምን ተጽፏል ምን ተጽፎዋል አዲስ ስለዚህ በመጽሐፍ ቅዱስ ላይ እኛ ማናውቀው እግዚአብሔር ራሱ የሚያውቀው የራሱ እግዚአብሔር ስም አለ ወይስ የለም ራዕይ ምዕራፍ ሁለት ቁጥር አስራ ሰባት አሁን መጠቅስላችሁ እነዚህ ሁለቱ በስታ ስድስቱ መጽሐፍ ቅዱስ እነሱ እጅ ያሉት በደንብ ማወቅ አለባችሁ። መጀመሪያ የቀረበውን ትችት ዲስሙ ማድረግ አለባችሁ መጀመሪያ